ቢከፋ ይችላል አንድ ተሳዳቢ ጥርግ ብሎ ቢሄድ ኦርቶዶክስ ምን ይጎዳታል? ም ኮንፊውዝድ ሌላው ምንድን ነው ኦርቶዶክስ በቤት ታዩ ላይም ሆነ በሌሎቹ እንዴት እንደሚሰራ ድንገድ ቤት ታዩ ለቤተ ክርስቲያን በየጊዜው ገንዘብ ትሰበስባለች ትሰበስባለች። ስለዚህ ለኦርቶዶክስ ትጠቅማላት ማለት ነው። ያንን እያደረገች ግን ተይ የሚላት ሰው የለም ከቄሶች ጋር ትልልቅ ቄሶች ይመጣሉ፣ ገንዘባቸውን ሰብስበው ይሄዳሉ። ከዛ በኋላ ወደ የምትፈልገው ትሄዳለች። አይ ልጄ እንደዚህ ስት ይሰምቻለሁ፣ ይሄን አስተካኪ፣ እንደዚህ አይባልም ብሎ የመከራት እንኳን የለም። ስለዚህ ሺከን። ስለዚህ አሁንም ፀቦ የተጀመረው ምንድን ነው? ይሄ ነገር እኔ ላይ ተደጋገመ። ስድቦቹ፣ ከኦርቶዶክስ የሚመጣ ውርጅብኝ በጣም በዛ። አንዳንዴ ማረም ሲበዛ ይመራልና፣ ረገጣው ተጀመረ። ሁለክን ነው ነው የረገጥኩት የስምንት ወሩን እንዴት አየውምን? ጭንቅላት የላቸውም ወይስ? የሆነ ሰው ዝም ብለው ሲቀጠቅጡ ዝም ብሎ ያየኛል ብለህ ነው የምታስበው? ሌላው ስለ እናት ምናምን ያሉ ነገር አለ። እናት የቆረበችው እናቱን ሊመቱ ምናምን እካክ እካክ ነው። ምን ሰው ልገል ነው? እኔ ስለተናገርኩ እናት ልገልነው? ኦርቶዶክስ ሙስሊም እናት ሊገል ነው? በአናታቸው ይተከሉ። ማን አባቱ ነው የሚገሉ? መናገር ይችላሉ። መመለስ ይችላል። የሚፈልግ ካለ እኔን ያገኘኝትን ቦታ የሚፈልግ ካለ ቃል ለምድር ለሰማይ ሃይማኖት አያድንም። ገዳይ ነው ምለው ለዛ ጴንጤን ሺህ ዓመት ሲሰደ ማን ተናግሮ ያውቃል? ሽንቱን አደል እንደ ያያን ያሸኑት አንድ ቀን እስላምን ቢናገር የሚገባበት አደል እንደጠፋ። እናት ለማስፈራራት ሄዳል። እን ማን ምን አባቱ ስለሆነ ነው ሃይማኖት አዳይ ነው። ገዳይ ነው። እንደ ሃይማኖት እንደፈለግኩ ትሳደብ። የሚጠይቀኝ አምላክ ነው። ማን አባቱ ነው የሚጠይቀኝ እንደፈለግኩ ብራገጥ አምላክ ይጠይቀኝ። አምላክ ይቅሰፈኝ። አምላክ የፈለገው ነው ያርግ። ማን አባቱ ነው ጠበቃ የሚሆነው? ምድራ አረቂያ ምን አርጎ ነው? እኔ እንዲያደርጋለሁ እንዲያደርጋለሁ የሚለው እንዴት ነው? ሃይማኖት ኢትዮጵያ ላይ የሚሰራው ስላልገባይ ነው። አንድ ሰው በተናገረው ቁጥር ማስፈራሪያ ነው የሚደርስ። ያዘመን አክትመዋል። እያስፈራራች የትኛውም ሃይማኖት ነው ጴንጤ የሚሆነው? መለሽ ኦርቶዶክስ የሚሆን ሙስሊም እናት የወለደችው ያስፈራራኝ። እናት የወለደችው መብቴ ነው የመናገር። አምላክ ጠይቀኝ። ጋንግስተር አይፈልግም አምላክ እምነት፣ ጋንግስተር የለውም እምነት ራሱን የማይከላከል ዱቄታ ማምላክ ካለ አልፈልገውም። ራሱ መልስ የሚሰጥ አምላክ ነው። ተደባደብልኝ የሚል አምላክ ካለ በአናቱ ይተከል። ሴጣን ነው እያልኩች። አይረባ መልስ የሚሰጥ እውቀት ያለው ጸሎት ያደርጋል ለአንድ ሰው ሲቸገር ሲያጠፋ ይነዋት እግዚአብሔር ይቀርበ ይባላል ጭራሽ እናትህን ወንድሞችን ምናምን እያለ ደነፋል እንዴ ሙቃሙላ ጎሄድ ጎሄድ። እስቲ የምታደርጉት ላይ እኔ ጋር ኦርቶዶክስ የኔን እናት ብትገል ማለት ነው፣ ጌታ ምስክር እድማን የጨረሰና ደስ ነው የሚለኝ። ለምን ቆርባለች? ደስ ነው የሚለኝ። ልንገርሽ፣ ኦርቶዶክስ ግን መጥፋያ ይሆናል። ኦርቶዶክስ ገዳይ ናት ተብሎ ዓለም ላይ ይሰበካል፣ ሄሊ ስለተናገረ ዓለም ላይ ነው ኦርቶዶክስ የገዳይ ሃይማኖት ናት ተብላ ከኢትዮጵያ እንዲጠፋ ነው የምትደረገው። እመኝ በዛ የእኔም ብቻ ሳይሆን የማንንም ሰው ተናግሯል ብላ ብትገል ኦርቶዶክስ ገዳይ ናት ተብላ ትባርራለች። ባርምላ ይህን ነው ልልሽ የምፈልገው። ቀጥ ምት ዮኒ በነገራችን ላይ ሳይጠፋብኝ እናቴ ብትሞትም ብት አድርግባትም አያደርግባትም ያው አንተ ካያልከውን ቃል ጠቀም ብዬ ነው ከተሰዋች ደስ ነው የሚለኝ። ምክንያቱም የቆረቡ ናቸው። ያው አሁንም መቁረብ በኦርቶዶክስ ገነት እንደሚያስገባ ልቤ ያምነዋል ማለት ነው። ችን አስምርበት እቺ እቺን አስምረው ወይ እዚህ ላይ ምን ልትል ፈልገህ እንደሆነ አልገባኝም። ብቻ ሳይጠፋኝ በፊት ለመሰለሽ እሷ በጌታ ነው የምታምነው። የቆረበችውም የኢየሱስ ክርስቶስን ስጋና ደም ነው። ስትጾም ስትጸሊለት የኖረችው ለክርስቶስ ነው። ስለዚህ እሱ እንደሚያድናት እርግጠኛውን ይናገራል። ስለዚህ እነዚህ ሰዎች አየሽ የጭካኔያቸው ማት ቁርባኑን እንኳን አላሰቡት። የቆረበች እናትን ዮኒ ማኛ ማኛ ተናግሯል። እናጠፋታለን ብለውላ እየዛቱ ያሉ ሰዎች አሉ። እንደዚህ አይነት የበከተ የሃይማኖት ተቆርቋሪ የሚመስሉ ሰዎች አሉ። የወደቁ ሃይማኖት በሰው ልጆች የሚቆም ተዘግዝቆ ይሙት ሃይማኖት። የማንኛውንም ሃይማኖት አግባሪ አደለው ገዳይ ስለሆነ እምነት ነሆን የማከብረው እምነት ካለች ጴንጤዎች፣ እንደዛ ሲዘቱ ሰምቶች ታውቂያለሽ? ለአንድ ቀን እናጠፋችኋለን እንዲናርጋችኋለን ሃይማኖታችንን ተናግራችሁ አትኖሩም የሚል አንድ ጴንጤ የተሰሚ ያለች የለም ያለው ኦርቶዶክስ ነው። መሐመድ ነቂበት ሙስሊሙ ይንጫጫል። ኦርቶዶክስን የሆነ ነገር በይ፣ ኦርቶዶክስ ይንጫጫል። ለምን ሃይማኖት ስታየው ግን ተግባሩ መጽሐፍ ቅዱስ ታነባለሁ፣ እስቲ ና፣ ወፍ የሚያውቀው ነገር የለም። ግን ልክ የክለብ ክለብ ይመስል ለድብድብ ተዘጋጅቶ የተቀመጠ አንድ ቡድን አለ። ይህ መንፈስ ነው ኦርቶዶክስና ሙስሊምን ግራ እያጋባ ያለው። ከዛ አስተሳሰብ ለምንድን ነው የማያወጡት? እኔ አጠፋሁ አይደለ ና ቻሌንጅ ላርግ ሆኔ። ወይም አንቺ አጠፋሽ፣ ሄሎ እንዲህ ብለሻል። እኔ እስቲ እንነጋገር፣ በመጽሐፍ ቅዱስ ወይ በቁራን እንነጋገር። ይሄ ይሄ ማለት እንደዚህ ነው፣ ይሄ ይሄ ማለት እንደዚህ ነው ብሎ ቢያስተምርሽ ወይስ ቢያሳድሽ ነው ያንን እምነት ልትከተዩ ወይ ልጣዩ? ምችው ሲያስተምርሽ ነው ሲመክርሽ ነው ያጠፋሽውን ነገር ይነዋት ይሄ ይሄ ችግር አለ። ይህን ይሄን ብታውቂ ደስ ይለኛል ብሎ አንድ ሰው ሲያስተምርሽ ኦ ማይ ጋድ እንዲህ ተናግሬ እንደዚህ በመልካም አመለሱልኝ ብለሽ ነው የምትመለሽው። ገስዋት የኦርቶዶክስ እና እስላም ማሳደር ነው ስራ። አትናገሩ አሳዳቸዋለሁ ነው ጨዋታ። ኦኬ ጎ አሄድ ዮኒ አንተ የሙስሊምና የኦርቶዶክስ ሳደዳ ጴንጤ ላይ ስለበዛ ደመላሽ ወይም ደግሞ ለማስከበር ነው ወደዚህ ሃይማኖት የገባኸው? ከገባህ ማለት ነው ጴንጤ የሆንከው። እኔ ኢየሱስ የሁሉም ነው ነው አልተከፋፈለውም። በዚህ አላምንም። በነገራችን ላይ በጭራሽ እኔ ፕሮቴስታንት ኢየሱስ ጌትነቱን አዳኝ እንደሆነ በእሱ ብቻ መዝሙሩም አምልኮውም ሁሉ ነገር በደሞ ዋጋ ስለገዛ እሱ ብቻ ስለሚመለክ ነው ጴንጤን መወደው። ከእሱ ውጭ የሚዘምርለት የለም፣ ከእሱ ውጭ የሚመለክ የለም። የሆነ ሴላ አምጠው አወዛግቡኝም። በዚህ ካልሄድክ እንደዚ ይሆንልን እንደዚ አይሆንልን አልባል። ቀጥታ እሱና እሱ ሸክማችሁ የከበደ ወደ እኔ እኔም አሳርፋችኋለሁ የሚል ነገር አለው። ለእኔ ደግሞ በዋጋ የገዛኝ በደሞ የገዛኝ እሱ እንደሆነ አውቃለሁ 6666 ጅራ ለእኔ ብሎ እንደተገረፈ አውቃለሁ። ሌላው ምንም ሳይከፍል እንዲሁ በጸጋ በተሰጠው ስጦታ እኔ አድናለሁ አማልዳለሁ እያለ የሚደልለኝን አልቀበልም። ያ ማንነቴ ነው እንግዲህ በጌታ ያደረገ ደሴ ሌላ ነገር አለም እንጂ ሌላው በምንድን ነው ምንም ዛቻ ማስፈራራትና ሌላ ኮንፊውዝ የሚያደርግ ነገር ፕሮቴስታንት የለም ምንም ግልጽ የሆነ ነገር ሁሉ ቁልጭ ያለውን መጽሐፍ ቅዱስ ታመጫለሽ፣ በመጽሐፍ ቅዱስ ይመለስልሻል፣ ትሄጃለሽ። ከመጽሐፍ ቅዱስ ውጭ ቆይ ብለሽ የምትቆሚበት ሌላ መንገዶች የሉ አለም በሚነጋገረው መጽሐፍ ቅዱስ ላይ መጽሐፍ ቅዱስን በተመርኮዘ መልስ አለው ጴንጤ